አዳይ ገጠር ገብታለች። ከእናትና ከእህቷ ጋርም ጊዜ እያሳለፈች ነው። የሰፈር ሰዎች ማይተዋ ሴት ትንቀሳቀስ በጓሮው ይች ማን ነች? የገሌ ልጅ አይደለችም? በማለትም እየተጠቋቁሙ ባልነበረ ጫነና አለልኝ የተባሉ ግለሰቦችም አባቷ ከተማ ለከተማ ይንከራተታል እሱም ፍለጋ እሷ ከዚህ መጣ ከእናቷ ጋር አለሟን ትቀጫለች የሚል ወሬም እያወሩባት ይገኛል እንዴት ብጠገም ነው ከተማ ስኮብል ላይ ሄደችው። አባቷን እኮ አስደፈረችው። ክብሩን ነው ዝቅ ያደረገችው። አሁን ላይ ሴቱ እጭኝ እጭኝ ባሉበት ዘመን እሷ አሻፍሬ ብላን ሄደችው። ለነገሩ እሷም እኮ ኃይለኛ ነች በንጽህናዋ ይላሉ። ስላደይም ብዙ ነገር አውርተዋል። የባርኮትና የፍቅርና እናት መታለች ወደ ቤቷ። ፍቅር ካየቻት በኋላ እማዬ እንዴት መጣሽ የሚል ጥያቄ ነበር የጠየቀቻት ባርኮትም እማዬ ብሎ እቅፍ አደረጋት። መምጣትሽን እኮ ብትነግሬኝ የሆነ ነገር አዘጋጅ ነበረ። ፍቅርም እንዴ ቤት ኮኑ ለምን አልመጣም ብላ ስትመልስላት አይ ችግር የለውም አለችና ነገሩን ደበስበስ አድርጋ ሰላም አለቻት። የባርኮት እናትም አደይ የት ነች? የት ሄዳ ነው ብላ ስትጠይቃት ፍቅር እኮ ሄደች አለቻት። አደይን ብለምናት ባስለምናት እኮ በሰዎች አሻፍረ ብላ ገጠር ሄደች። ስራውን አልፈልግም ብላ ጥላን ሄደች ትላታለች። የባርኮት እናትን ወይኔ ልጅን በጣም አሰቃይቷችኋታል አይደል የሚል ሀሳብ ሰጥታቸው ነበር። ፍቅር ልጅን አያልሻት አለቻት። አዎ ልጅ ማለት ነች እኮ እያለች አደይን ስታሞከግሳት፣ ፍቅር ደግሞ በጣም እየተናደደች ነበረ። ፍቅርም አደይ ከዚህ ቤት ተመልሳ የምትመጣ ከሆነ እኔ ከአባቴ ጋር ነው የሚሄደው ብላ መልሳላታለች። እናቷም አንድ ቀን ዞር ብሎ ጠይቆሽ የማያውቀውን አባትሽ አባቴ አባቴ ትያለሽ እንዲህ የሚል ሀሳብ ነበር የሰጠቻት። እንደዚህ እያወሩ እያለ ቤዛም ድንገት ወደ ሳሎን ትመጣለች። የባርኮት እናትም አየቻትና አዲስ ሰራተኛ አምጥቻለሁ ያልሻት ይችን ነው ወስላታለች። የባርኮት እናት ሰራተኛ እንደመጣ ነው የምታውቀው። ቤዛም እኔ ነው እኔ ነው ሰራተኛ ብላ ፎገረች። ባርኮትም ስለ ፍቅረኛው ምንም ነገር ስላነገራት ለእናቱ ጉዳዩ እንደበስበስ አድርጎ አዎ አዎ የሚል ሀሳብ መልሶላታል። እንደውም አረፍ በይና እንደውም ደግሞ ስለመጣው እስኪ ቡና አፍሉልኝ የሚል ሀሳብ ማመጣ ነበረ ባርኮት ምሽ ቤዛ ታፈላለች ብሎ እንድታፈላ እያደረጋት ነው። ቤዛ ምን ያላፈላም እያለች እየተከረከረች እያለ ባርኮት ግን ዝም እንድትል አድርጓታል። ፍቅር ነው የሻግሽኝ አለቻት። ፍቅር ነገር ነገር ሲላት ባርኮት ምንም ግድ የለው ምን ያግዝሻለሁ ይልና ተከታትሏት ወደ ኪችን ይሄዳል። ቤዛ እኔን ሰራተኛ ለች ሚሄድል ወይኔ እያለች እየፎከረች ነው። የባርኮት እናትም አዴን የመሰለ ቤት ሰራተኛ አስወጥተሽ እንዳሁን ይችን አመጣሽ እያለቻ ነው ፍቅርን ባርኮት የሚተወጃታለች እጃታለች ወደፊት ይላታል። ብርሃኔ እና አሸናፊ መንገድ ላይ እያወሩ ነው። ውሃ ለመቅዳት በወረደችበት ተከታትሏት መጥቶ ነበር። የሰፈር ሰዎች ማየትና ቋያን ተልሽ ግን መቼ ነው ወንድ የምትሆነው እያሉት ዝቅ ዝቅ እያረጉት ነው። ሁሌ ከሴት ስር እንደተረማመድክ ነው። ግን ምን አይነት ነገር ብታስነካቸው ነው ሴቶቹ ሁሉ አሹ አሹ የምሉት? እያሉ ማሾፍና ማፌዝ ጀምረውበታል ወይስ ደግሞ ብርሃኔንም እኛ ሳናውቅ አሽቶ ሀገባት የሚጠየቅም ሲጠይቁት፣ በጣም እየተበሳጨና ኃይለኝነት ስሜት እየተሰማው ነበር። ብርሃኔንም አንዳንድ ነገር ሲናገሯት እሷንም እንደዚህ ባትናገሯት ይሻላችኋል እያለ ክርክር ገጥመዋል። ጫኔና ጓደኛው ኃይለኛ እና ነገረኛ ሰዎች ናቸው። አሹም እንደናንተ ተቀጥሬ ከምሰራ ከእናቴ ጋር ብኖር ደስ ይለኛል። ታዲያ ከእናቴ ጋር ብሆን ነው ምን ግድ ይሰጠኛል። ሴት ሴት የሚያስለኝ ከሆነ ግድ የለም ብሏቸዋል። አንዱም ብድግ ያደረገና እየታመመች እናት ገንፍተህ ከዚች ሴት ጋር ትልከሰከሳለህ የሚል ሀሳብም ሰጥተውት ነበር። በዚህ የተነሳም ዶላ ሊገጥሙ ነበር። ያቻ ዴ እንደሆነች አንድ አባቷን አወርደዋለች። ብርሃኔ ባክሻች በሆኑ ክብርሽን ጠብቄ እያሏትም ነበረ። የጋሽ ከፍ ያለው ልጆች መቼም ጉል ናቸው እያሉ ሲጠቋቆሙ እና ሲያወሩም ነበር። ወንዶቹ ግብ ግብ ገጥመዋል። ብርሃኔም እንደምን አድርጋ እሷን በአቅሟ ያላትን ነገር መላልሳ ከዛ ሰፈር እንዲሄዱ አድርጋቸዋለች። አሹም በቃ እስኪ አመስግኝ እያላትም ነበር። ደግሞ ለነዚህ ሰዎች ታየው ለእኔ እኔ የማድርጋቸውን አድርጋለሁ እያለ እያወራት ነው። ብርሃኔም በምን አቅም ነው ደግሞ እነዚህን የምትችላቸው? እነዚህ እኮ ነገረኛና ሀይለኛ ናቸው እያለችውም ነበር። ነገሩን ተተሽ እስኪ ይልቅ አመሰግናለሁ በይኝ ሲላትም ነበር። አሁን የተሸከምኩበት ሁሉ ነገር ከፈኝ ይላታል። እንደውም ቡና ፌለኝ ወደ ቤት ሂጅና ይላታል። ድሮም ጉቦ ነበር የፈለግከው አለችው። ቤዛም ወደ ኪችን ከገባሽ በኋላ በጣም ትገርማለ ባርኮት እያለች እየጮወችበት ነው። ምክንያቱም እዚህ ጋር ባርኮት ፍቅረኛ አይነች ማለት ነበረበት። ነገር ግን እሱ ምንድን ነው ያላት የቤት ሰራተኛ ናት ብላ እናቱ ስትጠይቀው አሁን አላለም ምንም አላለም። ነገር ግን እንደዛ ነገር ምናምን ብሎ ተርበትብቶ የቤት ሰራተኛ እንድትመስል አድርጓታል። በዚህም ቤዛ በጣም ተናዳበት ነበር ከእናት ጋር እንዴት ነው ሰራተኛ እንደሆን የማትናገረው ፍቅረኛ ሀነኝ እኮ ያለችውም ነበር ታዲያ ምን ልበላት ቤዛ እናቴ እኮ ፍቅረኛ እንደሆን ሻታቅም በድንገት ነው የመጣሽው ከዚህ ቤትም አንቺ ምንነሽ የሚል አሳዘ የመልስ የመለሰላት ፍቅረኛ ነሽ ምንም እኮ ቀለበትም አላስደረኩም ልጅም ብሏታል መስኪን ስታሳዝን አላገባዎች ነው ያላት እንደዚህ እያወሩ እያለም ከትንሽ ደቂቃ በኋላ እስካሁን አላችሁ እንዴ ባርኮ እዚህ ምን ትሰራለህ አለች ባርኮትን ቤዛን ድምጥ ማጣና ስራን እንድትሰራ እየጠየቃን ነው። እናቱ እስከምታውቀው እውነቱን ፍቅር መጣችና ና እንግዲህ ይችነት ጉድ የሰራችኝ እያለች ነው። እናቱም ከመጣች በኋላ እስካሁን ቡ አልፈላም እንዴ ቤዛ ብላ ጠየቀቻት። መብራት ጠፍቶ ነው እያለቻት ነበረ። ታዲያ መብራት ቢጠፋ በከሰል አፊህን ተብላለች። ባርጎትም እያገዛን ነበር እኔን የሚያስቆየዋት ከዚህ በፊት ግን ቡና ፍልተች ታውቃለች የሚል ጠየቅም ጠይቃታለች። አዎ ለእናቴ አፍች አውቃለሁ አለቻት። ግን ስትታይ ዝም ብለሽ ምንም አይነት ስራ የምትሰራ የትመስል ቀበጥ ነገር ነሽ። ከዚህ ቤት ካልቻልሽ ግን ወደ ሌላ ቤት ወስጄ እንድትሰሪ አድርጋለሁ የሚል ሀሳብም ሰታታለች። ቤዛም ወዴትም ትወስጂኝ ከማን ነው የሚል ጥያቄዎችን ጠይቃት ነበር። ዝም ብዬ ታስብሽ መጠይቅ ትወጃለሽ። ስለዚህ ስራሽን ስሪ ብላት ወጣች። አሹና አዳይ እንዲሁም ከእናቷ ጋር ለመጫወት መጥቶ እናቷ ተኝታ ነበር። እኔማ የመጣሁት ተኝ ልጫወት ነበረ፣ ከተኛችማ ልሄድ ይላል። አዳይም አይ ችግር የለውም ተጫወት እንጂ፣ ብርሃኔም አለች አለኝ። እኔ ወጣ ብዬ ልምጣ እስኪ እናንተ ተጫወቱ ብላችሁ ወጣ አለች። ከመውጣቷ በፊት ግን ብርሃኔ መሹ ራሽን ጠብቄ የሰፈር ሰዎች አሉ ምናልባት ካዮች ይጠቃቆማሉ ይናገራሉ እያሉ እየመከሯትም ነበር። አሹም እስኪ መጫወት ከጀመር ነው የቀርም አለ ነገሩ። ዳይመንድ እንዴት ነው ብሎ ይጠይቃታል። ዳይመንድ በጣም ጥሩ ነው መሸር የሚመጣው ብሎ ስጠይቃትም ማይ መቼ እንደምጣ አላውቅም ግን አክተው ነበር ትለዋለች። እሱንም አውቃለሁ ይላታል። ግን ደግሞ ህይወቴንም የማትረፈልኛል ብለዋለች። የጊዜው ልጅም ተስፋ ቆርጦ እስከሚታዎች ነው እንጂ ከዛ በኋላ እንደፈለች ትጫወች ያለች አይዞሽ እያላትም ነበር። እስካሁን እያችው ጀሪና ብርሃኔም ሁለት ሁለት ነበር ማስጠቅፋት ለእናት እያለ ሲያወራ ነበረ። ብርሃኔም እንግዲህ ከጀሪ ጋር እኔ ነው አታወዳደኝ የሚል ጦርነት አንስታለች። አሾና ጨኔም እየተከራከሩ ተጠንቀቂያቸውን ተብላለች። በሌላ በኩል ዳይመንድ ቁጭ ብሎ ስለአዳይ እያሰበና እያስታወሰ ነው ብቻውንም ፈገግ ይላል። ስለ አገራትም አንዳንድ ነገሮችን ስለመለሰችለትና እንቢ ስላለችውም ነገር እያስታወሰ ነው። ዳይመንድም ከርቀት አየውና ደግሞ ብቻውን ምንድን ነው የምትስቀው እያለው ነው። አይ አደይን እኮ አጥቼ ምኖር አልቻልኩም፣ እሷን እያስታወስኩ ነው። እባክህ ሂድ ይለዋል። ያለሷ መኖር አልችልም። እባክህ አርፈህ ተቀመጥ፣ ይህኔ ባለ ሀብቱ አግብቷት ነው የሚሆን እያለውም ነበረ። ሲጀመር በዛ ሰፈር አባቷ ቢያገኙ እንኳን ይደፋል። ያልተገረፈ ሰው የለም፣ አንተም ተገርፈሃል ማለት ነው ይለዋል። ለእኔ የማይፈቀድል የነበረ እህቴ ስለሆነች ይለዋል። ይሄ ከሆነማ ለምን አንተ የዘኛ ትሄድም እያለው ነው። ወደ ገጠር ቆሀውን ሲጀመር አንተ አሬ ብትወድህ እንዴት ነው አሬ፣ በእርግጥ የጥቅም ሰውና የገንዘብ ሰው አይደለችም፣ ግን ደግሞ ምን ሰርተክ ታኖራታለ? አንድ ድስት እንኳን የለም እያለ እየመከረው ነው። ታዲያ ኪንኮን በጣም ሲናደድ ነበር፣ እንደዚ አይነት ነገር ሲናገረው ዝም ብሎ ፍቅር ብቻ አይኖርም የሚል ሀሳብም ሰጥቶታል። ታዲያ ከአንተ ሱ ይሻላታል እያልከኝ ነው፣ አለው። ለማንኛውም አሁን ዝም ብለን አንሂድና እንጠጣ የሚል ወደ መጠጥ ቤትም ሄደዋል። ያለዛማ ማበዴ ነው አለ። እንግዲህ ታዲያ አሁን ሳላበድግ እያልክ ነው ሲለው ነበር። ያንኛው አፍቃሪዋ ራሱ ጨልሏል። መንገድ ላይ ኳክንጆ ምንም እየሰማኝ አልነበረም አለ። ጫኔም ለአባቷ ደውሎ አደጉ መታለች ወደ እናቷ የሚል ሀሳብ ሰጥቶታል። አባቷም እውነትን ነው ይለዋል። በቃ ነገ ጧት እመጣለሁ እስከዛ ጠብቋት የሚል ትእዛዝም ሰጥቷቸዋል። ታዲያ ስለ ፍራንኩ እንነጋገር ሲላቸውም ጆሯቸውን የመዘከሱ ልሆን ሌዲያ እንደተለመደው ዳንስ ላይ ነች። ብዙ አጋጣሚ ሄደችና የባርኮትና ቶ ብላ እቅፍ ታደርጋታለች። ማሚ መጣሽ እንዴ ብላም ተደሰተች። ምንድነው እንደዚህ የሚያዘልሽ አለቻት። አድገሻ ልኮና ሽንት መሲሙ እያለቻትም ነበር። ስለ አዳይም ጠይቃት ነበር። እስኪ እውነቱን ነገሬኝ፣ አዳይን እኮ ቀድማት ያስወጠቻት አንቺ ውጭ ብላሻለች፣ የሚል ሀሳብ ነግረሻታ ላይ እልል አለቻት። አዳይ እና ፍቅር ምንም የተዋዱ አያውቁም። አዳይ አንድም ቀን በሰላም ኖር አታውቅም። በጣም እያስቀየቻት ነበር ትላታለች። ፍቅር በቃ ፍቅር እንደዚህ ነው ወይ ብላም አኩርፋለች። እናቷ ይቹ ቤዛን ባስ ወጣሽልኝ እና ባረፍኩ አለች። ልዱም እናቷም ወደ ሳሎን መጣች። ና አንቺ ፍቅር አለቻት። የአዳይ እናትም ተኝታ ነበር። ና ልጄን መልስልኝ እያለች እየቃዠች ነው። ስለ ልጇ በጣም እያሰበች ነው። ከትንሽ ደቂቃ በኋላ መጡ። ብርሃኔ የትነች? የትነች ልጄ ትላለች ፍቅርና ባርኮትም ቆይ ግን ምን አድርጋሽ ነው ብላ የቤት ሰራተኛ እንድትሆን ያደረግሽው እያለ እየጠየቀን ነው። ፍቅር የእጇን ያገኘችዋለች። እንደዚህ የወሩን እናቷ መጣችና ጠይቀቻት። እኔ ሂጅ ብያታለሁ። እንዲ ያለቻት ምን ብለሽ ያስወጣሻት ብላ ነበረ። ዲህብን ማያትና ሰላም አለት። መተሻል እንዴ ስላነበር። ፍቅር ግን ራስ ሆነት የወጣች ብላ ነበር ሽምጥጥ ያደረገችው። ዲህብ አደናጥች፣ ምን ወር አልቻልኩም እያለ ነው። የባርኮት እናቱም ወደ ገጠር ሄደው እንዲፈልጓት ትእዛዝ ሰጥታችኋለች። ፍቅርም ጭራሽ ደግሞ ልፈልጓት ነው ብላም ተናዳ ነበር። ቤዛ ቡናዋን እያፈላች ነው። ቡናዋን እያፈላች እያለ አንዳንድ ትመላለሳለች ከሁላቸውም ጋር። እናቷም ሁኔታዋን ያዩና ቆንጆ ግን ሰራተኛ ነች ወይስ ምንድነሽ? ከማንም ጋር እኮ ነው አፍራፍ የምትከፍችው የምትጋፍጩ እያለቻት ነው። ለማንኛውም ከዚህ ቤት የሚመጣውን የሚወጣውን ሰው አክብር ያለቻት፣ ስራሽን በአግባቡ ስሪ የሚል ትእዛዝም ሰጥታታለች። ባርኮትም ያው በድፍረት እኮ ስለምትናገር እና ግልጽ ስለሆነች ነው ብሎ ይደግፋታል። አዳይም በረጋ ቁጭ ብላ እያሰበች ነው። ስለ ዴቭ ያስታወሰችም ነበር። እናቷ መጡና በሰላማ ወደቸ እያለቻን ነው። አባትሽ እኮ ኖሮ ማኖርም አጠቀመኝም ስለዚህ አትጨነቂ እያለቻን ነው። ፈጣሪ የልብሽ መሻት ይሙላልሽ እያለች እየመረቀቻን ነው። ዴቭና አለዱ የት ትሄድ ነው እያለችው ነው። አዳይም መፈለግ አለብኝ ይላል። ብቻዬን ጥለኛ አትሄድ እያለችው ነው። እሷን አጥቼማ ከዚህ መቆም አልችልም መቋቋም አልችልም ይላል። ማርያም ሊወስድ ነው፣ ዳይመንድ እጠይቀዋለሁ። ወዶ ሳይሆን በግዱ ወደ ገጠር ይወስደኛል ይላል። ባርኮትን መባካት ሂድ ብቻ እያለው ነው። እኔ ኮር ነበር ግን ሰራለኝ አለ። ለማንኛውም ራስ ግን ጠብቅ ብሎታል። ዳይመንድን ለመፈለግም ወጣ ከቤት ልዶም ለመፈቀድ ክለት እያለችው ነበር። ባርኮትን ታዲያን የሚላርገው አለ ልዶም ወይ ግን ቤዛን ትወዳታለች። ቤዛን እንደዛሁን ሳያት በጣም ተደነቅ ያለው እያለችው ነበር። እሱም በጣም ወዳታለሁ ይላል። የቻን ያገኘችው ግን እኮ ምንም አይነት ጥሩ ጠባይ የላትም ብለዋለች። ወንድም ልከት በላም ተከተለችው። ብርሃኔና እናቷ እንዲሁም ማሹ ተሎ ተመለሽ ወደ ከተማ እያሏት ነው። አደይም የሚፈልጓት ሰዎች በጣም ብዙ ናቸው። አደይም እኔ አንድ ያሰብኩት ነገር አለ ግን እናቴ የላም ባገር ወደ አረብ ሀገር ሄጄ በአጭር ጊዜ ውስጥ እንለወጣለን። አንቺም የተሻለ ኑሮ ትኖራለሽ እያለቻት ነው። እናቷ በጭራሹ አይሆንም ወደ አረብ ሀገር ከዚህ ሀገር ጉንሽ ራሱ ቅስም እየተሰባበረ ያለ እንኳን አረብ ሀገር ሄደሽ አለቻት። ሀሳቧን አልተቀበለችም። ግን አባት ይህን ቤት ያውቋል ብላ ስጠይቅም፣ ያውቀዋል ያው ሲሰክርና የሆነ ነገር ሲፈልግ የሚመጣው ከዚህ ቤት አለች ብርሃኔ። አባትሽን እንደዛ አትናገር እያለቻ ነው። አሹም አንቺ ግን ከተማ ደርሰሽ ከመጣሽ ወዲህ ተቃይሯል ፀባይሽ እያላት ነበር ብርሃኔ። እናቷም እንደዛ እያለቻን ነበር። እናትና ልጅ እንግዲህ ስለ ታላቅ ልጃቸውና እህታቸው እየተጨነቁ ነው። ጫኔና አልልኝም ብርሃኔንማ ሚስት ማድረግ አለብኝ እያሉ ስለ ሰፈር ሴቶች እያወሩ እያነሱና እየተነጋገሩ ነው። ጓደኛሞች በአንድ ሴት ምክንያት እንደተጣሉና ማንን ማግባት እንዳለበት እየተፎካከሩ ነው። እንደዚህ ስለ ሴቶች እያወሩ አሹን መጥቶ ይቀላቀላቸዋል። በጸባይ ነበር የተቀላቀላቸው። ምን እያረክ ነው እንዲህ? እኔ ጓደኛቸው አይደለ ሆኑና፣ እስኪ ላጋብዛችሁ ይላቸዋል። ጫኔ እንግዲህ ራስ ወዳድና ያው በሆዱ የሚታለል ነው አለልኝ። ግን እንደዛ አይደለምና ሽብሮ ተከተላቸው። አንተ ቆይ ለምንድን ነው እንደዚህ በአንድ የምትሄደው? እያለው ነበር አለልኝ። በቃ አንተ የወር ነገር አይቻልም አለው አለልኝም። ከደቂቃ በኋላ ተከተላቸው። ጫኔም እየጠጣ እያለ እኔኮ ማንም ሳይቀድሜ ልቅደን ብየደው እየነገርኩት ለአባቷ ስለ አዳይ መምጣት ይለዋል። አለላይ ብዙም አልሰከረም እና አያንተ ጥሩም ባይሆንክ ሰውዬ ወዲያውኑ ነው እንደምትናገረው ይለዋል። አሹም የሰከረ መስሎ እውነቱን እያጣራ ነው። አሹም ይሄን ነገር ከሰማ በኋላ ቀስ ብሎ ስልካቸውን ይሰርቃቸው እና ወደ ውጭ ወጣ ይላል። የት ነው ሲሉት ከዚህ ነው የመጣው ይላቸዋል። አሹም ስልክ ደውላል ለአባቷ፣ ምን አደረግካት አዳይን፣ ጠብቃት እየተንከባከብከ ነው፣ ነገጧት መኪና ይመጣል እመጣለሁ ይለዋል። አሹም ድምፁን ቀይራ አድርጎ ምን አልከኝ? አለው። አሰማም ደንቆሮ ነው እንዲ እያለው ነበር። ከኋላም ጫኔና ጓደኛ ነው መጡበት። ስልኩን ከዘጋ በኋላ ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ ውስጥ ከምንገናኙ መልካም ጊዜ ይሆንላችሁ።